የግብፁ መሪ ደግሞ በናይልም ላይ በባህርም ላይ ምንም አይነት ድርድር የለም፣ አየር ላይ ጥቃትን ከኢትዮጵያ በመከላከል ትልቅ ስራ የምትሰራ ናት ይለ። ምንም አይነት ኮምፕሮማይስ ምናደርግበት ወይ የምንደራደርበት ጉዳይ አይደለም፣ ምክንያቱም የህልውና ጉዳይ ነው። የኢትዮጵያ ግን ይሄው አካሄድ በሙሉ በውሃውም ላይ ሆነ በባህር ላይ የዓለም አቀፍን ህግ የጣሰ አካሄድ ነው። ታላቅ የምስራች በ4 ሚሊዮን 400 ሺ ብር በአጠቃላይ ክፍያ የቤት ባለቤት የሆኖ ሜሬት ፕሮፐርቲስ፣ በሪል እስቴት ዘርፍ እንዲሁም በኮንስትራክሽን ሁለት አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በቡባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመ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

የሳውዲን ጨምሮ በመከባበር እና የአንዱ አንዱን ፍላጎት በጠበቀ አካሄድ ነው የሚሄዱት። ግን ኢትዮጵያ እዚህ ቦታ ላይ በመምጣት ግን ይህንን ፍላጎት ልታዘበራርቀውና አንዱ አንዱ ላይ እንዲነሳ ወይ ደግሞ በአንዱ አንዱ ጥቅም ላይ እንዲመጣ የማድረግ አካሄድ ልትሄድ ነው። ይሄ ከባድ የሆነ ከአንድ ኮሎኔል ኮሎኔል ኮሎኔል የተነሳ የሆነ ወይም ኮሎኔል የተነሳ በጣም ከፍተኛ የሆነ ክስ ነው። በዚህ ላይ የወታደሩ አማካሪ ተብሎ ወይም የመከላከያው የጦር ምናምን አማካሪ ተብሎ ከግብፅ የቀረበ ሰው ነው። ስለዚህ እንዲህ አይነቱ ሀሳብ ሲወረወር ዝም ብሎ ሊታይ አይገባም። የኢትዮጵያ መንግስት ጉዳዩን በደንብ ቦታ ሊሰጠው ይገባል። ስለዚህ ወንድሞች እህቶች፣ ይህን ፕሮግራም በደንብ ማዳረሳችን ሌሎች ወንድሞች እንዲሰሙት ማድረጋችን በዛውም ደግሞ የሚፈለገውና የውሳኔ ሰጪ አካላትም በጉዳዩ ላይ በደንብ እንዲረዱት የነዚህን ሰዎች ስነ ልቦና የነዚህን ሰዎች አካሄድ በደንብ እንዲረዱት ይረዳል። وستجد أسيوبيا تحالفات اختلفت على سبيل المثال تركيا كانت بتوفر دفاع جوي ለምሳሌ ይላል ቱርኪያ ብንወስዳት ቱርኪያ ማለት ከኢትዮጵያ ጋራ የተለየ ፍላጎት ያላት ሀገር ናት፣ ከባህር ጋር በተያዘ የተወሰነ እንደገና ደግሞ የኢትዮጵያን ህዳሴ ግድብ በማስከበር ትታወቃለች ይላል እና በተለይ ዲፋዕ አልጀው ይላል የአየር ላይ ጥቃትን ከኢትዮጵያ በመከላከል ትልቅ ስራ የምትሰራ ናት ይለናል። ይህ የማናውቀው አዲስ ኢንፎርሜሽን። ውድ ልጃንብ ስዩ ባርባራ ሶማሊላንድ መሳል ቱርክ። ነገር ግን ይሄም ሆኖ የቱርኪያ መንግስት ከኢትዮጵያ ጋር ተስማምቶ ወይም አንድ ላይ ሆኖ የህዳሴ ግድቡን ራሱ ሊያስጠብቅ የሚችል የሆነ የአየር ላይ መከላከያ የሚረዳ ሆኖ ሳለ

በሱ ቤት ቱርኪያ ኳታር፣ ግብፅ እና ኤርትራ እነዚህ በሙሉ በአንድ ገጽ ወይም በአንድ ግንባር የሚታዩ ናቸው ይላል። ግን ሀዛ ጠብን ከዚብ ወሁራ ምንድ ይባለው፣ ዝባዶ ምንድ ይባለው፣ ዝም ብሎ ውሸት ነገር ነው። ምክንያቱም ቱርኪያና ግብፅ ተስማምተው አያውቁም። አንድ ላይ ሰርተው አያውቁም። አንድ ላይ ሆኖ አያውቁም። እስካሁን ድረስ ሲቻቸው አንዳንዴ ደግሞ ወደ ጦርነት ሁሉ ሲዳዳቸው የነበሩ አገሮች ናቸው። አሁንም ድረስ ምንም የተፈታ ይህ ነው የሚባል ነገር የለም። ሌላው ራሱን ሲጋጭ ማለት ነው አንዳንድ አገሮች ይላል ኢትዮጵያ ውስጥ በተለይ የአረብ ሀገር እነዚህ የገልፍ ካንትሪ ሀገር ቢባሉት ኢትዮጵያ ውስጥ ኢንቨስትመንት አላቸው፣ የልማት እንቅስቃሴዎች አሏቸው። ልስስማር ሀገር ወተዋዝን ጂዮ ስትራቴጂ ቅሰ ታኒያ ያ መውድ ሙክተልፍ ልስስማር ሸሪከት ነገር ግን ይላል ይህ ኢንቨስትመንትና የስትራቴጂ ግን ኃይልን መገንባት የሚባለው በአካባቢው ላይ የበላይ ሆኖ ለመቀጠል ወይም አካባቢው ላይ ከፍ ብሎ ለመምጣት ወይም በሀገራት መካከል ባለ ውድድር መሀል ግን ልዩነት አለ። ኢንቨስትመንት ሌላ ነገር ነው። ምክንያቱም አንዳንድ ካምፓኒዎችም ወርደው ኢንቨስትመንት ሊያደርጉ ይችላሉ። ታላቅ የምስራች በ4 ሚሊዮን 400ሺ ብር በአጠቃላይ ክፍያ የቤት ባለቤት የሆኖ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን ሁለት አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በቡባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት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

ታፍነን መኖር አንችልም። ታሪካዊ እንትናችን ዳራችንም ይህንን አያሳይም። ስለዚህ ወደ ባህር መምጣት አለብን ማለታችንን ማለት ነው። ወላል ኮምፕሮማይዚንግ በሌላ ሳይት ደግሞ የግብጹ መሪ ደግሞ በናይልም ላይ በባህርም ላይ

ቱን ጉዳይ ሕዝብን ራሱ ማያዣም አድርጎታል። ከህዝብ ጋር አዋህዶታል። በቃ ህዝቡም ይሄ ነገር ተቀብሎታል እንደማለት ነው። ምክንያቱም ፋይሉ ወሳኝ ነው፣ ለሀገር አስፈላጊ ነገር ነው። በዚህ ጉዳይ ላይ ልንለያይ አንችልም። እንሻአላህ እኔ በጣም ደስ የሚለኝ ነገር ኢትዮጵያኖች ምንም እንኳን አንዳንድ ወጣ ያሉ ነገሮች ቢፈጠሩ ያ ከስንኩላን ከአይምሯቸው ስንኩል የሆኑ ደንቆሮች ካልሆኑ በስተቀረ በጋራ በሆኑ እና ለኢትዮጵያ ጥቅም ባለው ነገር ቢሳካም ባይሳካም ወይም ደግሞ የመሳካት ሂደቱን በተመለከተ በዚህ ነው በዚህ ነው ምናየው ከማለት በስተቀረ ግን አብዛኛው ሌላው ቀርቶ ጦር ይዞ የወጣው እንደገና ደግሞ ተቃዋሚ ነኝ የሚለው የመሳሰሉት ሁሉ የሚግባቡበት የሆነ አጀንዳ ነው። ምንም ቢሆን በዚህ ጉዳይ ላይ የማይደራደሩበት ጉዳይ ነው። ሁላቸው ነው፣ እናውቃቸዋለን እና በአብዛኛው የሚዲያውንም ላይ ምንም ላይ ስናይ እንደውም ከመንግስት በተሻለም አንዳንዴ ከመንግስትም በልጠው እንደውም መንግስት ነካክቶ ተወን፣ ነካክቶ ጀምሮ በጣም ቢሮክራሲውን አበዛው፣ የዲፕሎማሲውን ሂደት አበዛው ለምንድን ነው ቶሎ ወደ ባህር የማንወጣው የሚል ራሱ ሀሳብ ነው ያላቸው ብዙ ሰዎች። አልሐምዱሊላ ይሄ ማለት ህብረተሰቡ በባህር ጉዳይ፣ በናይል ጉዳይ ላይ ተሰባስቧል ማለት ነው። ይህም ነው ደግሞ መሆን ያለበት። በተለያየ መልኩ ሰዎች የተለያየ መብት አንስተው ሊጠይቁ ይችላሉ። መብቶቻቸውን ተጎድተዋል፣ ተሸራርፈዋል፣ ኧረ መብታችን አስከብርል ብለው መንግስትን ትክክል ያሉን አካሄድ ምናምን ሊሄዱ ይችላሉ። እሱ ለዊት የተጋለጠ ነው። ግን እንደዛ መሆኖ ግን በአብዛኛው ምናልባት ዘጠና ዘጠኝ ምናምን ካልኩኝ ራሱ የተሳሳትኩ መሆን አይመስለኝም። በአብዛኛው በሚባል ማህበረሰብ አልሐምዱሊላ በዚህ ጉዳይ ላይ የሚስማማ ነው እና ይህንንም ነው ግብጾች የሚፈሩት ስለዚህ ይሄ

ስለዚህ የኢትዮጵያው አሁን የወሰደው አቋም ይህ ወደ ባህር መምጣታችን እና ናይልም ላይ እንደዛው መጠቀማችን አባይን መጠቀማችን የሕልውና ጥያቄ ነው እያለ ነው ግን ይላል አሁን ግን ከገባ ብዙ ጊዜ ተጠንቀቅ ይባላል እና ግን ካለ በኋላ የኢትዮጵያ ግን ይሄው አካሄድ በሙሉ በውሃውም ላይ ሆነ በባህር ላይ የዓለም አቀፍን ሕግ የጣሰ አካሄድ ነው። እንግዲህ ሁለቱን አንድ ላይ ካያያዙት እወቁት፣ በቃ የባህሩም ላይ ኢትዮጵያ ገና ምንም የተጀመረ ነገር የለም። የተጀመሩት ነገሮች በጣም ፕሮሲጀሩን የጠበቁ ናቸው፣ ህጉን የጠበቁ ናቸው። ምክንያቱም ከሆነ አገር ጋር በልዋጭ ነው የፈለገችው፣ በሰላም ነው የፈለገችው። ኢቨን ከሶማሌላንድ ጋር የግብፅ የኮሜርሻል ባንክ ኦፍ ኢጅፕት ሶማሌላንድ ላይ ከፍቶ ቢዝነስ እየሰራ ኢትዮጵያን ግን ከሶማሌላንድ ጋራ በቢዝነስ ልውውጥ የባህር በር አታግኝ ማለት ድንቁርና ነው። ሆን ተብሎ ኢትዮጵያ ወደ ባህር እንዳትመጣ የሚደረግ የሆነ ሸር ነው እንጂ ሶማሌላንድ ስለተገነጠለች ምናምን አሳስቦታል። ማስገንጠል፣ መገንጠል ልማዱ ነው። እንደውም ቢችል በጣም ብዙ ተገንጣዮች ኢትዮጵያ ውስጥ ቢኖሩለትና ገነጣጥሎ ገነጣ ቢበታትናት ደስ ባለው ነበር። ስለዚህ እንዲህ አይነት የመገንጠል ሀሳብ ያለው አገር ለሶማሌ መገንጠል በጣም አሳስቦት የሶማሌ አንድነት አሳስቦት ምናምን አይደለም። ይህ ሁሉ ያደርገው የሚንፈራፈረው ምክንያቱም የሶማሌ አንድነት ቢያሳስበው ኖሮ መጀመሪያውኑ ሶማሌላንድ ላንድ ላይ ሄዶ የባህር በር ወይም ልክ እኛ የጠየቅ ነው አይነት የባህር ኃይል ቤዝ ለማስቀመጫ ቦታ ከሶማሌ ላንድ ጋራ ባልጠየቀ ነበር። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት ይሁኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን ሁለት አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በቡባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት ይውብ መንደራችን ሁለት ቤዝመንት ያለው